አህዱ አምላክ በቅድስት ሥላሴ እንዛመኖት ማት ንክ ሰይጣን በቅር መዛቲም የቅድስት ቤተ ክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለም ዓለም ቅዱስ ቅዱስ ቅዱስ ተብሎ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚች ሰዓት ለዚች ደቂቃ ስላደረስከን እናመሰግናለን። የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ በምረትና በቸርነትህ በይቅርባይነትህ በአባትነት እንዳትለየን ለዓለሙ ሰላም በእኛም ለሕዝበ ክርስቲያኑ መረጋጋትን እንድታደለን እንድትሰጠን ለምድቷ በረከት እንድታደለን አምላካችን እንለምንሃለን። ይቅርባ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረድቶ ጠብቆ አቅርቦናልና ተቀብሎናልና ጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና አሁንን ክብርት በምትሆን በዚች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በስራ ሁሉ ላይ ስለ ስራ ሁሉ በስራው ውስጥ እናመሰግንሃለን። ሰውረህናልና ረርተ ጠበቀ ወደ አንተ አቅርበህናልና አጽንተ ጠብቀህናልና እስከዚህ ሰዓት አድርሰህናልና እናመሰግንሃለን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋናህን በሰማዮች ላይ ከፍ ከፍ ብሏል። ከሕፃናት እና ከሚጠቡት ልጆች አፍን ምስጋና እናዘጋጀ ስለ ጠላት ጠላትን እና ግፈኛውን ታጠፋው ዘንድ የጣቶችን ስራ ሰማዮች አንተ የሰራቸው ጨረቃና ከዋክብትና ያለን ታስበ ዘንድ ሰውን ምንድነውን ትጎበኛ ዘንድ የሰው ልጅ ምንድነውን ከመላእክት ጥቂት አሳነስከው። በክብር በምስጋና ዘውድ ከለልኸው በእጆቹ ሥራ ሁሉ ላይ ሾምኸው። በኪሩቤል አድረህ የምትኖር አምላካችን ሆይ፣ በመላእክት ዘንድ ትከብራለህ፣ ትመሰገናለህ። የተቀደሰ ማደሪያ ከሆነው አዳራሽ እንገባ ዘንድ ያደልከን አንተ ነህ። የምስጋና ቅድስና እናስብ ዘንድ ሰማያዊ ምስጢርን በምናስብበት እምነትን ረብሃንን ጥቅመን ስጠን። ሁላችንም ያለመጨነቅ ያለመሸነፍ ያለመሰናከል ጠብቀን። እግሮቻችንን ከድጥ አይኖቻችንን ከንባ ሰውነቶቻችንን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገለገሉ የወዳጆቹን ልመናስብ ከአንተ ጋራ በአንተ ከዳኑት ጋር ቁጠርን። በአንድ ልጅ በእርሱ ያለ ክብር ጽላንት ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። ሁሉን የምትይዝ የታዊን እንለምንሃለን፣ እንማልድሃለን። በመላው ሌሊት እንደጠበከን ወደ ቀደሙ ብርሃን ዳግመኛ እንዳደረስከን በሚመጣውም ሌሊት ጠብቀን። ፍቅርን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሀዘን አድነን ከአመፀኛ እና ከሐሰተኛ ሰው ጠብቀን። ሰው እንደመሆናችን የበደሉ የተሰወረውን ይቅርበን። አንተ እግዚአብሔር ሰው ወዳጅነህ፣ እና በአንድ ልጅ በእርሱ ያለ ክብኑ ጽላአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመ ትረሳኛለህ? እስከ መቼ ፊትህን ከእኔ ትመልሳለህን? እስከ መቼ በነፍስ ያዘን ኖር አለውን? እስከ መቼ የልቤ ሁልጊዜ ትጨነቅብኛለችን? እስከ መቼ ጠላቶች በኔ ላይ ታበያሉና? አቤቱ አምላኬ ተመልከተኝ ስማኝ፣ ለሞት እንዳያንቀላፉ ዓይኖችን አብራቸው። ጠላቶች አሸነፍ ነው እንዳይሉ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነት ታመን ልቤን በማዳን ደስ ይሏል። የረዳኝ እግዚአብሔርን አመሰግነዋለሁ። ለልዑል እግዚአብሔርን ስም እዘምራለሁ። የስጦታ መጀመሪያ ኢየሱስ ክርስቶሳ የዓለምን ኃጢአት የምታርቅ የእግዚአብሔር በግ አንተ ነህ እና ይቅር በለን። በአባትህ በጥበቡ መስፈርት ከሰማይ ወርደሃልና አንተ የፈጠር ከማይ የተለዋጭ የሆነው ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላእክትን ረቂቃን የሚያገለግሉትን የእሳትን ነበልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችም ይዳስሳቸዋል፣ ይጨስ አሉ አለምን ያስክ አንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤቱ አምላካችን ሆይ በስጦታ መንፈስ ወገኖችን ደስ አሰኛቸው። ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተነ፣ የሐዋርያት ጌጣቸው፣ የነዳያን ገንዘባቸው፣ ተስፋ ላጡ ሰዎች ተስፋቸው፣ ሙታንን የምታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ጥበቡ የምትሆን አንተን እናመሰግናለን። ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደ ፊትህ ይድረስ። በመከራዬም ቀን ፊትህን ከእኔ አትመልስ፣ ጆረው ወደ እኔ ዘንበል፣ በጠራው ቀን ፈጥነ ስማኝ። ዘመኑም እንደ ጢስ አልቋልና ጥንቶቼም እንደ ሳር ደርቋልና፣ ተቀሰፍኩ ልቤም እንደ ሳር ደርቀ፣ እህል መብላት ተረስቶኛልና። ከጩኸቴም ድምፅ የተነሳ ሥጋዬ በአጥንቶቼ ላይ ተጣበቀ። እንደ ሜዳ አህያ ሆንኩ፣ ሌሊትም በሆነ ቤት እንዳለ እንደ ጉጉት ሆንኩ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱ የተማማሉብኝ አመድን እንዳልቅም ያለውና መጠጤን ከእንባዬ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳ ጥለኸኛልና ዘመኔም እንደ ጥላ አለፈ፣ እኔም እንደ ሳር ደረቅሁ። ያለው አንተ ግን አቤቱ ለዘላለም ትኖራለህ። መታሰብ ያለ ልጅ ልጅ ነው። አንተ ተነ ጽዮንን ይቅር በላ ይቅር ትላ ዘንድ ጊዜዋ ነውና ዘመኗም ደርሷልና ባሪያዎቹን ድንጋዎቹን ወዷልና መሬቷና ክብሯታልና አቤቱ አሕዛብ ስምህን ነገሥታት ሁሉ ክብረን ይፍሩ እግዚአብሔር ጽዮንን ይሰራ ሰዋልና በክብሩም ይገለጣልና ወደ ደህ ጸሎት ተመልከት ለመናቸውና አላቀ ሚቺ ለሚመጣ ትውልድ ተጻፈች። የሚፈጠር ህዝብ እግዚአብሔርን ያመሰግነዋል። ከሰማይ ሆኖ መቅደሱን ተመልክቷል። እግዚአብሔር ከሰማይ ሆኖ ምድርን ጎብኝቷ የእስረኞቹን ጩኸት ይሰማ ዘንድ የተገደሉትን ሰዎች ያደን ዘንድ የእግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ እንደ ነገሥታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሳቸው። የዘመን የማነስ ንገረኝ በዘመን የምቆሌታ ትውሰደኝ አመታቶች ለልጅ ልጅ ናቸው። አቤቱ አንተ አስቀደመ ምድር መሰረት ሰማያት የእጆች ሥራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጓናጸፊያም ትለውጣቸዋለ ይለወጥማለህ። አንተ ግን የዋንተን ዓመታት ከቶ አያልቅም። የባሪያዎቹ ልጆች ይኖራል፣ ዘራቸውም ለዘላለም ይጸናል። አቤቱ ከክፉ ቀን መከራ፣ ከጥፋት ሰዓቶች ታድነን ዘንድ፣ ከክፉ ሰዎች ተንኮል፣ ከሀጌትም ከጽራት ድንገት ከሚመጣበት መከራ አቤቱ አምላካችን በዚህ ሰዓት አድነን። አለመን ያስክ አምላካችን እግዚአብሔር አንተነህ። አቤቱ አምላካችን ረዴት፣ ድህነት የሚገኝ ከአንተ ዘንድ ነውና የትነት የተማጸነ ሁሉ ባሪያ እንዳይቱን ከክፉ ጦርነት ያዳንከው ዳንኤልን ከአናብስት ሶስት እናንከረበና አናንያ አዛርያ ሚሳኤልን ቅባቢ ነው ንስዋስ ያዳንካቸው፣ አቤቱ አምላካችን እኛን ካለውያን ከዐመፀኛ ትውልድ አድነን፣ ነፍሳችንና ስጋችን በቸርነት ጠብቅ፣ ቤተ ክርስቲያናችንን በምስጋና በጸሎት በቀናች ሃይማኖት ጠብቅ። አምላካችን ይቅርበለን። አባታችን በሰማይ የምትኖር ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ለሰይጣንና ለሰይጣን ከመሸነፍ ከመዋረድም ከመውደቅም አድነን። በየጊዜው በየሰዓቱ ሁሉ ያለ ድካም፣ ያለ ሀኬት እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብሩ ጽላንተ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘውዘውትርም ለዘላለሙ አሜን። አቤቱ በመዓትህ አትቅሰፈኝ በመቅሰፍትህም አትገስጸኝ። ፍላጻዎች ወግ ተወኛልና እጆችም በላይ ክብረውብኛልና፣ ከቁጣ ፊት የተነሳ ለሥጋዬ ጤና የለውም። ከኀጢአት ፊት የተነሳ ለጥንቶች ሰላም የላቸውም። ኃጢአቴ ከራሴ ጸጉር በስጧልና እንደ ከባድ ሸክም በላይ ላይ ከብዶኛልና። ከስንፍና የፊት የተነሳ አጥንቶች የሸተቱ በሰበሱ። እጅግም ጎሰጎር ጎበት ሁልጊዜም በስካሴ መላለሳለሁ። ነፍሴም ስድብ ጠግባለችና ለስጋዬ ድህነት አጣው። ታመምኩ እጅግም ተሰቃየው። ከልቤም ሀዘን የተነሳ ጩኋለሁ። አቤቱ ፈቃድ ሁሉ በፊትህ ነው፣ ጩኸቴም ካንተ አይሰወርም። ልቤም ይደነግጥብኛል፣ ሀይሌም ተወኝ፣ አይኖችን ብርሃን ፈዘዙብኝ። ወዳጆቼ ባልንጀሮቼ ባላጋራ ሆነው ከበው ደበደው። ዘመዶችም ተስፋ ቆጥተውታል ለዩ ነፍሴም የሚሿት በረቱብኝ። መከራዬን ይፈልጉ ከንቱ ተናገር ሁልጊዜ ያጠፉ ዘንድ በሽንገላ ይማከራሉ። እኔ ግን እንደማይሰማ ደንቆሮ አፉን እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው ባፉ መናገር እንደማይችል ሰው ሆንኩ። አቤቱ በአንተ ታመኛለሁ። አቤቱ አምላኬ አንተ ስማኝ፣ የጠላቶቼ መዘባበቻ አታደርገ ብያሃለሁና፣ እግሬም ቢሰነካከል በእኔ ላይ ብዙ ነገር ይናገራሉ። እኔ እኔ ሲገርፍ ሁልጊዜ በፊቴ ነውና በደሌን እናገራለሁ ስለ ኃጢአቴም እተክዛለሁ። ጠላቶች ሕያዋን ናቸው ይበረቱብኛል። በመፅም የሚጠሉን በብዙ በበጎ ፋንታ ክፉን የሚመልሱልኝ ጽድቅ ስለተከተልሁ ይከሱኛል። እንደ ርኩስ በድን ወንድሞቻቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከእኔ አትራቅ። አቤቱ የመድኃኒቴ አምላክ፣ ወይኔ ለመርዳት ፍጠን። ሁሉን የምትይዝ እግዚአብሔር ሆይ እንለምናለን፣ እንማልዳለን። ለታመሙት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ህፃናቶችንም ጨምሮ ሕይወታቸውን እንስጣቸው፣ የደዌ መንፈስንም አርቅላቸው። ደዮን ሁሉ መን ሁሉ ከእነሱ አሳርፍ አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታደን ስጋን የምታደን ስጋዊ ደማዊ ሁሉ የምትጎበኝ አንተ ነህ። በርኩሳን መናፍስት የሚጨነቁትን አምነው የሚለምኑህን ነፃ አድርግ። የተጨነቀችውን የተቸገረችውን ሰውነት ፍጹም እረፍት ሰት አሳርፍ። ደዌየን ሁሉ ከዚህ ቤታ ስወጥተህ ስደድ። ከየራሳችን የቁራኝነት ደዌ አርቅ። ፍጹም ደህንነትን ስጠን። በአንድ ልጅ በእርሱ ያለ ክብሩ ጽላንት ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምረትን ብዛት ኀጢአቴን ደምስስ። ከበደሌን ፈጽመህ እጠበኝ፣ ከኀጢአቴም አንፃኝ። እኔ በደሌን አውቅያለውና ኃጢአቴ ሁልጊዜ ከፊት ነው። እናንተም ብቻ በደርኩ በፊትም ክፋትን አደረግሁ፣ በነገርም ትጸርቅ ዘንድ በፍርድም ታሸንፍ ዘንድ። እኖ በኃጢአት ተጸነስኩ፣ እናቴም በአመፃ ወለደችኝ። እነ እውነትን ወደድክ የማይነገር ስውር ስጦታን አስታወከኝ። በሄርሶም እርጨኝ ነጻማለሁ፣ ጠበኝ ከበረዶ ይልቅ ነጭ ሆናለሁ። የቀናውን መንፈስ በውስጥ አድስ። ከፊትህም አትጣለኝ፣ ለሀጥ ከፊትህ ማትጣለኝ፣ ቅዱስ መንፈስም ከሌላ ትውሰድብኝ። ደስታና ማዳነ ስጠኝ፣ በጽኑ መንፈስም አጽናኝ። መንገድ ለሀጥ አስተምራቸው ዘንድ ዝንቆች ወደ አንተ መለሱ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም ጽድቅህን ደስ ይለዋል። አቤቱ ከንፈሮችን ክፈት መስዋዕትንስ በትወድስ በሰጠሁነ መስዋዕት ደስ ያሰኝህም የእግዚአብሔርን መንፈስ ነው። የተዋረደውን የዋሃውን ልብ በእግዚአብሔር አይነቅም። ጽዮንን አሰማምራት፣ የኢየሩሳሌም ቅጥሮች ይታነጹ የጽርቁን መስዋዕት መባውን የሚያቃጠሉ መስዋዕት በወደድ ጊዜያን ጊዜ በመሰዋ ላይ ፈሬዳዎች ይሰዋሉ። አቤቱ ምረት ፈጥኖ በላችን ላይ ትደረግ የፊትን ብርሃን በሰውነታችን ላይ የሚያደን ምረት ይምታ፣ ደስ የሚያስቸርነት ይገለጽ። አቤቱ ከክፉ ነገር ከሰተት ሁሉ ጠብቀ እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደለውን ወደ አንተ መመለስ ይቻልሃልና። ቁጥር በሌለው በቦታ ሁሉ እንሰግድልሃለን። ድካማችንን ትሸክማለህ ኃጢአታችንንም ትታገሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህና። እግዚአብሔር ይጠብቀኛል የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። በእረፍቷ ዘንድ አሳደገ ነፍሴን ይመልሳታል። ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር እና ክፉን አልፈራም።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 ህዝቡን በምድረ በዳ የመራ ምረቱ ለዘላለም ነውና ከአለት ውሃን ያፈለቀ ምረቱ ለዘላለም ነውና ታላላቅ ነገስታትን የገደለ ምረቱ ለዘላለም ነውና ጽኗንን ነገስታትን የገደለ ምረቱ ለዘላለም ነውና የአሞርያውያን ንጉሥ ሲኦንን ምረቱ ለዘላለም ነውና የባሳን ንጉሥ ዐግን ምረቱ ለዘላለም ነውና ርስት አድርጎ የሰጠ ምድራቸውን ምረቱ ለዘላለም ነውና ለባርያው ለእስራኤል ርስት አድርጎ የሰጠ ምረቱ ለዘላለም ነውና እግዚአብሔር እኛን በመዋረዳችን አስቦናልና ምረቱ ለዘላለም ነውና ከጠላቶቻችን እጅ አድኖናልና ምረቱ ለዘላለም ነውና ለስጋ ሁሉ ምግብን የሚሰጥ ምረቱ ለዘላለም ነውና